እግዚአብሔር ድንግሊን የወሰደችው መሰራተኛ የአስራ ሶስት ዓመት መሰራተኛ ነት፣ እና ይሄ የሚያስቅ ምናምን ነገር አይደለም። ባህላችን ነው፣ ካልቸራችን ነው። ብዙ ሰው ወንድ ልጅ ነው እግዚአብሔር ነው ብላችሁ፣ እኔ ጌታ ምስክሬ፣ እኔ በጣም ብዙ ባህል የሚሉት መጣብኝ ነበር፣ ብዙ ጊዜ ይመጣል። ሰራተኛ በህልሙ ትመጣበታለች። ብዙ ጊዜ እኔ የሚያስቀም በኋላ እንትን ካውንስሊንግ በህልሙ ያያታል። ትራማ ነገርኳችሁ እኮ በጣም የተጎዳ ልቡ፣ በጣም የተሰበረ ሰው ነው። ልጅነቱን አልኖረም፣ የተጎዳ ሰው ነው። ስለዚ አትፍረዱበት። ሂስ ሄርት የተጎዳ ሰው ስለሆነ ነው። ሰዎችን መጉዳት፣ ሰዎችን አጀንዳ ማድረግ፣ ማበድ፣ ማበድ፣ ማበድ፣ ማበድ እንደ ትልቅ ሰው መሆን ያልቻለው ለዛ ነው። ስለዚህ አሁን ለምሳሌ ላሰማችሁ ይሄን ቢልፈስ፣ ይህ ወንድማችን አርባ ሁለት አመቱ ነው። አርባ ሁለት አመቱ ነው። የሚያወራው አንዳንድ ጊዜ ጮክ ብዬ እንዳታዳምጡት እኮ ነው። እንደዚህ አይነት ቦርድ ሲኖራቸው ጋር ብዙ ትፈሳላችሁ። ይህ ፋክት ነው። ነገር የለም በጣም በጣም እፈሳለሁ። እኔ የራሴ ያልኖረው ልጅነት ከአርባ አመት በላይ ኢንተርኔት ላይ እንደ ህፃን በመሆን እኛን እያስቸገረ ነው። ስለዚህ በቃ ስታዩት ፓሲፋየር ኢሞጂ ቁጭ አርጉለት። ሜሮንዬ ከቀነኒ በፊት ሆነ በኋላ ሌላ ደግሞ ጀስቲስ የሚያስፈልገው ሰው አለ። እዮዳብ ነው። ዮዳብ በቤት ሰራተኛቸው ከዘጠኝ አመቱ ጀምሮ እየተደፈረ የነበረ ወንድማችን ነው እና እኔም እዮዳብ ነኝ የሚል ቻሌንጅ ልጀምር ነው። ፊክሴሽን ፕሮብለም ስ ጀስሚ ቴንክ ዩ ሶ ማች ተማሪ ቅደልኝ ጣም ነው ቀን ማለት ነው ሁለት ቀን አባረኛለች። ግን በቃ ቁርጥ ስበላ እግዚአብሔርን እምላችሁ እኔ አምስት እንጀራ መብላት እችላለሁ። ስበላ ማይጋ ቁርጥ ቀን ንብላችሁ ብዬ ነው ከታለ ብዬ ከታለ መቅጠት ደግሞ ይገባ ነኝ። እኔ ገጣሚ ይገርመኛል። ይህ ሰው በቃ ጨጓራ እኔ እኔ እርጉዝ ላም ነው የምመስለው። አሁን ብታዩ የሚያጠባ እርጉዝ ላም ሰው እንዴት ራሱ እንዲጠላ ኔኔ ጌ ጌታ፣ አሁን አሳዘነኝ። እሺ እውነት ላልቅስ ነው። አሳዘነኝ በጣም ስባችሁታል። ወንድ እኮ ነው፣ ትልቅ ሰውዬ ሚስት አለው ልጆች አሉት። ቆያ አንዴ ልራገጥ፣ ልገባ ነው አትረብሽኝ ብሎ ቲክቶክ ላይ ልራገጥ ነው። ያ እየተራገጥኩ ነው፣ ሴጋውን ረገጥኩት። ሌላን ወንድ እራሱ ሴጋ ብሎ መጥራት እራሱ ያሳፍር። ባልሽ ኢንተርኔት ላይ ስለመሳደብ ፍርድ ቤት ተከስሻለሁ ብሎ መቶ የሚነግርሽ ከሆነ ችግር አለ። በየነገድሽ ሲሽ ዱጋዋቀዩ ለማንኛውም ይሄ ነው ነው የመጣችው ሂዩመን ሄር ተክላ ልቢስት ቀርጋ ተቀባብታ ምናምን፣ ግቡና ተመልከቱ። የሰው ውድቀት የምትፈልግ አሁን ምንድነው? ልዕልት ሰው መልካም ይሁን ጥሩ ይሁን መጥፎ ይሁን ግድ የላትም ለውነታር ለምትቆመው በቃ ሁሉን ለመጣል የምትናት የማናትቼ ካናዳ ያለችው አሰያ የምትባሏ እሷን ለመጣል ሄደችበትን እሷ ግን ቁጭ ነው ያደረገቻት። ሙባረክን ተመልከች። ለሙባረክ ጀግናችን ሙባረክ፣ ምናችን ያለችውን ሰው በበነገታው ደግሞ ሙባረክ ጉበቴ እያለች ዝምባል። መንሱር ጀማልንም ሄዱ በአንድ በአንድ ብትሄዱ ፍራኦልንም ፍራኦል እኮ ማለት በጣም ምናምን አስመሳይ፣ አሽቃ፣ ውሸታም፣ ተሳዳቢ፣ ባለጌ አስገብታ ሴቶችን የምታሰድብ ቤቷ ዳልጫ ቤቷ አስገብቶን የሚራገጠው እኔ ግን ወንድ ልጅ የሚሳደብ ደስ አይለኝም። ኧረ በእናትሽ ሰላም እኔ ማውራት ትችላለህ። ቅዱስ እዮዳብ አውራ አውራ። ወየ ጃል ወይዬ እንደምን አለ ጃል ወይዬ። ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። መጀመሪያ አውራ። እሺ እንትን ማውራው አሁን እኔ አሁን እዮዳብ እንዳለው ነው ብዙ ጊዜ የሆነ ኮመንቷ ላይ ምናምን እባብ ነሽ ምናምን ይሏታል። ግን ለእዮዳብ አንድ ጥያቄ መጠየቅ ፈልጌ ነው። እዮዳብ እየሰማክ ነው? ጃልወያ ቀጥል ቀጥል። ጃልወያ ወይ እንዴነ ሰላም ነ ከመይ ከመይ ዳህን እንደለው ዳህን ዳህ ዳህን ዳህ ጽቡቅ ጽቡቅ እንታይ ኮንካ። እና ምንድነው ጥያቄ መሰለ እዮዳብ፣ ለምንድነው የፋርማሲ ቤት ሎጎ እባብ የሆነው መድሀኒት ስለሆነ እጃል ወያ እባብ እኮ ለሁሉ ነገር መድኃኒት ነው። አይደለም አይደለም አይደለም ስለሆንክ ነው እኮ ማወራክ በላይ በላይ ምንድን ነው እንት ነው ሌላ አጀንዳ እንዳትከፍትብኝ ፕሊዝ እኔ አሁን አስተማሪ ሳይሆን አሁን ብዙ ቦታ ልልቲን እባብ ምናምን ይሏታል። ግን ለምሳሌ የፋርማሲ ቤት የመድኃኒት ቤት ሎጎ እባብ ነው። እባብ ጽዋ ውስጥ ጎንበስ ብሎ አይደለም። እባብ ይህን የመሰረቱት እባብ አምላኪዎች ናቸው። እና ራሱ ወደዛ ውስጥ መግባት አልፈልግም። ጥልቅት ሚኒንግ አለው መድኃኒት ስለሆነ አይደለም። እባብ መድኃኒት ስለሆነ አይደለም። እባብ ራሱን የቻለ ሌላ፣ ዘፍጥረት ሁለት ላይ ሔዋንን ያስረገዘ እባብ ስለሆነ ሌላ ምስጥር አለው አረ ሔዋን አላረገዘችም፣ አርግዛለች። ሌላ ምስጢር እባብ እባብ ምስጢር አለ፣ የማታውቁት ነገር አትግቡ። አሁን እዮዳብ ምሁር ስለሆነ ሳይንስ ሁሉንም ስለሚያውቅ ያቀደሽ ለዛ አይደለም። ሚኒንግ አለው፣ በጣም ጥልቅ የሆነ ሚኒንግ አለው። ባዶ በሃይማን በሃይማኖት ሲኖዶስ ሲኖዶስ የሚይዙት ሁለት እባብ በዚህና በግራ ያለ ነው አለ እንደዚህ የሚይዙት እሱ የሙሴን እባብ ሙሴ በበራፋይ ሰጥቶ ለማስተዋወቅ እባብን ባዩ ጊዜ ዳኑ ይላል አይደል? እሱ ክርስቶስም ስለዚህ ስለዚህ ለማስታወስ ነው ተሰቁሎ ያዳ ነው። ሌላ ይቅርብ ስዳ። አሁን ሌልት የሉ ምን መሰለህ ብራዘር በላይ አንተም ያው ከሌልት ጋር ሌልት ነው። መልካም ልትል ትችላለህ፣ የምትልበት ምክንያት መቅደስ ይቦሳል። ስሟ መቅደስ ነው። መቅደስ ትግሬ ናት በእናቷም በአባቷም። መቅደስ ኦሮሞ ያሳደጋት ነው ከራሱ አንደበት ማለት ለምን ጋምቤላዊ አትሆንም? አሁን ሀሳብ አለ ነው ማለት እንዴ አንተ ዘለቅ ማነው ስሙ ዘገየ፣ ዘገየ ትግሬ መሆኑን ስታወቅ በአማራ ስም ተደብቆ፣ ግን ያን ሁሉ ጥላቻ አማራን ለማስጠላት፣ አማራን ስለሚጠላ አማራ እንዲጠላ ስለሚፈልግ ትግሬ ነው ልጁ። በትግራይ ህዝብ ላይ የተደረገውን ዋጋ አስከፍላችኋለሁ ብሎ ገብቶ ምንድን ነው የሚያደርገው? በአማራ ፖለቲካ ውስጥ ገብቶ አማራ እንዲጠላ ያደርጋል አለ። እንደ ኦሮሞን በመሳደብ ልጁ ትግሬ ነው። እኔ አሁን ኦሮሞን ብሳደም እኔ አማራ ስለሆንኩኝ ኦኬ አጥሊስት ይክብ ይላል። ዮዳብ አማራ ነው አይደለም። ከዘገየ የሚሆን ከልዕልት ከብሔራቸው ነው ከሀሳባቸው ነው ችግር ነው። ሁለቱም ሁለቱም የኢትዮጵያ ፖለቲካ እ አይደለም፣ ከብሔራቸው ነው። አሁን ለምሳሌ ማለት ነው። የብሔር ሀሳብ ነው አይዲዮሎጂ። የትኛውን ብሔር እኮ አውርት አታውቅም። ልዕልት ሰዎች አውርትን ነገር የተጣረሰ ነገር ነው። አንድ ቀን የትግራይ ትግሬዎችን አንድ ቀን እሷ ያሉ ኦሮሞንን አማራን ነው የምታችሁ፣ አብዛኛው ግለሰቦችን ነው የምታችሁ። ህዝብ ተናግራ አታውቅም። ዮዳ በላይ በእናትህ ለደሞ ለመቅደስ መጠን ትከራከር ነው። ሀሳብ እናውራ እንጂ ዮዳሰውን በሽተኛ ነው እንዴ? ለመመሰለ ሀሳብ አይደለም ሀሳብ የላትም የእሷ። እኮ ምን መሰለህ አሁን እኔ በላይ ጥላቻ የሆነ ካለብህ ልዕልትኮ መልካምና ጀግና ትላለ ዘገየን ጀግና ነው የሚሉ ሰዎች አሉ። አለ አሁን ሶሻል ሚዲያ ዘገየን መልካም ሰው፣ ታታሪ፣ የአማራ ታጋይ ነው የሚል ሰው አለ። ዘመርኩም በቀለ መምህር ዘመርኩን በቀለን የአማራ ታጋይ ነው፣ ጂጂኪያን የኦሮሞ ታጋይ ናት፣ መልካም ናት የሚላሉ። ጥያቄው ምን መሰለ? ሁሉም የራሱን ቆሻሻ የራሱን ባለጌ ደብቆ የሌላውን ነው የሚቃወመው። የዚህ ቤት ብቻ ነው ሁሉን የምንቃወመው እኛ ንጉስ እየወዳ ብቻ ገባ? አሁን እኮ እኔ ራሱ ከሆነ ስማ፣ እኔ ከሆን ሌላ ቤት እኮ አልገባም። አሁን ንጉስ እየሁዳ ቤት ስለሆንኩ ነው እንጂ ሀሳቤን የማወራው ለምን መሰል? አሁን ለምሳሌ ልዕልቲ ል በላይ አሁን እኔ ያለው አይደለ? ዛሬ የተናገርኩትንና ነገ የምናገረው የተለያየ ነገር ከሆነ እንትን ራሱን በራሱ ይባላል አይደለ? ሰዎች ትላንትና ያወሩትን ነገር ረስተው ዛሬ ሌላ ነገር ሲያወሩ እሱን አምታ ታጋጭብሃለች። ገባ? ይሄ ደግሞ ሰዎች ስለሌላ ነገር ያወሩትን ትላንት ያወሩትን ዛሬ ካወሩት ጋር ምታስታቀርብብህ የአንተን ማንነት ታጋልጠዋለች ማለት ነው እንጂ ትላንት ሌላ ሰውነ፣ ዛሬ ሌላ ሰውነ እያለች ነው።

ኦሮሞ እናቶች ላይ ነው። ያው ግን ምንድን ነው እንፈራለን ወይ? ነው ደግሞ እኛ እንፈራለን ወይ? ወንድነትህን ነጥቄ እመልስልሀለሁ እኔ ወንድነቱን ነጥቄ መልስለናል። አታልቀስሽ አልቃሻ ብዬ መልስላለ። ያችም ወንድነት ሆና ማለት ነው እንቁጢ